የተከበራችሁ የጉራጌ ዞን የጉታጀራ ከተማ ወጣቶች እንዲሁም እህቶች አላህ ስብሐነሁ ወተዓላ ፈቃድ ሆኖ በዚህ በአዲሱ ዓመት እንተ አመተ ህጅራ 1445ኛው ዓመት ላይ የአሹራን ጾም ለመጾም ዛሬ ዘጠነኛውን ቀን የጾሙ ወንድም እህቶቻችን አሉ። ይህ ካላህ የሚሰጥ ትልቅ ቱርፋት ነው። የነገውንም ቀን በነቃ አእምሮ ተዘጋጅቶ መጾም ያስፈልጋል። ነቢያችን ዓለይሂ ሰላቱ ወሰላም ከዛ በፊት ያለውን የአንድ አመት ወንጀል አላህ ማርታውን ይለግሳል ብዬ ከአላህ ከጅላለሁ ብለዋሉ። እንደሚታወቀው አህልሱና ሁሌም ከይር ነገር ላይ ከፊድ ነው የሚገኙት። ሰሀቦች እንደሚታወቀው ያን ያህል ሲለፉ ሲለፉና ሲተጉ ቆይቶ ወደ አኺራ ለመሄድ በተዘጋጁበት ሰዓት ሲሰሩት የነበረው ሁላ ስራ ተጣርቶ ጀነት እንኳን አላችሁ ተብሎ የተመሰከረላቸው ሰሀቦች የጉዞ መርዘም፣ የስንቁ ማጠር ጉድ ይሉ ነበረ። ያን ያህል ዲን እጀግራቸውን ሰጥቶ ማለት ነው። ማከውኒ ግን እኛም በቻልናት ልክ ለሚቀጥለው ሀገራችን ኸይር ስራዎች ላይ መዘውተር ያስፈልጋል። የነገውን ጾም መዘናጋት የለብንም። ቀጥታ የምንገባው ባለፈው የተወሰነ ነገር እንደ መግቢያ መዳኽሉ ሸይጣን የምትለዋን ክታብ እንደ ጅምርት ለማየት ሞክረናል። ይቺ ር ሳላ ያዘጋጇት ሼክ ሁሴን ናቸው። ሼክ ሁሴን በተለይ በአሁኑ ሰዓት ለአህል ሱናዎች ወይንም ደግሞ ለሱና እየዋሉት ያለው ውለታ እንዲህ በትንሹ የሚገለጽ አደለም። አንዳንዴ ፍትናዎች ሲመጡ ያንገዳግዳሉ። አንዳንድ ፍትናዎች አሉ በእውቀት የሚታለፉ፣ አንዳንድ ፍትናዎች አሉ በሰብር የሚታለፉ፣ አንዳንድ ፍትናዎች አሉ በዝምታ የሚታለፉ አንዳንድ ፍትናዎች አሉ ከቤት ሳንወጣ ቤት ውስጥ ቁጭ ብለን የምናልፋቸው ፍትናዎች አሉ። በዚህ ጊዜ ግን የነበሩ ፍትናዎች በጣም ከባድ ፍትናዎች ነበሩ። በአቂዳ ቢባል፣ በመንሀጅ ቢባል፣ በአህካሞች ቢባል፣ በተለውኑ በመቀያየሩ ቢባል፣ በሁሉም ዘርፍ ላይ በጣም ብዙ ፍትናዎች ነበሩ። በዚህ አመት በጣም ብዙ ፍትና አስተናግደናል። በዚህ ጊዜ ለነበሩ ፍትናዎች ዕልምየን መልስ ያስፈልጋቸዋል። ቃለ አላህ ወቃለ ረሱል ወቃለ ሰሓባ የሚል እንዲህ አይነት ድግጥጥ ጨለማ ለብሶ የሚመጡ ፍትናዎችን በቀልድ አይታለፉ። በተለይ ሱና ላይ የነበረ ሰው ብዥ ሲልበት፣ በጣም ብዙ ሰው ነው ብዥ የሚልበት። ሱና ላይ የነበረው ሰውዬ ያ ብዥ ያለበት እውቀት ኑሮትም ብዥ ብሎበት ሊሆን ይችላል። ሳይኖረውም ብዥ ብሎበት ሊሆን ይችላል። በሱ ብዥ ብሎበት አይቀርም። ከጀርባው ያሉ ወታደሮቹ አሉ፣ እነዛም ላይ አብሮ ነው ብዥ የሚልባቸው። ለዚህ ነው አለሱናዎች ሁሌ ለሙስሊሙ ማህበረሰብ ዘብ ይቆማሉ። ለህዝብ ዘብ እቆማለሁ የሚል ሰው መስዋዕትነት ያስከፍለዋል። ክብሩ መጣስ ሊሆን ይችላል የግድያ ሙከራ ሊሆን ይችላል። ከሀገር መባረር ሊሆን ይችላል። ቤተሰቡን የማፈናቀል ሊሆን ይችላል። በጣም ብዙ ጉዳት ሊደርስበት ይችላል። የቆመው ለምንድን ነው? ለኡማው ዘብ ነው። ይህንን ዘብ መቆም ጥቂት ሰዎች ናቸው የሚያልፉት። ሙሲባ ሲበዛባቸው ከዚህ በፊት ሲባል የነበረው ይሄ ቂለ ወቃሉ፣ መለየት አያስፈልግም፣ ከህዝብ ላይ ተነጥሎ መውጣት አያስፈልግም፣ ሁላችንም አንድነን ምናምን ወደሚለው ተሰባብረው ይመለሳሉ።

በሆነ ማንንም ሊያንቀሳቅስ በማይችል ሁኔታ ወጥመድ ውስጥ አስገብቶት ነው መልስ የሚሰጡበት፣ ማንም አይደፍረው። አልሐምዱሊላ ይሄ የአላህ ትልቁ በተለይ ለኢትዮጵያ አህለሱና የዋለልን ውለታ ነው ነው ብዬ የማስበው። አንዳንዴ እኔ ወደ መካ ሲሄድ አገኛቸዋለሁ ሼክ ሁሴንን። ምናልባት አሁን አገራችን ላይ ያሉ መያዎች የድሮዎችም ይሁን አዲስም ሼክ ሁሴንን እንደዚህ ቀለል አድርጎ እንደሚናገራቸው አይደለም። ሼክ ሁሴን ደረጃቸውን የሚገልጹት ኢትዮጵያ ውስጥ ያሉ አሊሞች ሳይሆን የውጮቹ ናቸው። ምናልባት የተለያየ ሪከርድ ሰምታችሁ ሊሆን ይችላል። ስመላለስ እኔ ሼክ ሁሴንን እማውቃቸው ሼክ ረቢ ሲያስቀርሩበት ወይም ደሞ ሼክ ረቢ የነበሩበት መስጊድ ውስጥ ቁጭ ብሎ ነው። እዛ አገር ለዶክትሬት ለመመረቅ የተዘጋጁ ከተለያየ ሀገር የመጡ የሚሆን የሳኡዲ ዜጋዎችን ቁጭ ብሎ እጃቸውን ይዞ እንዲጻፍ እንዲያርግ ይሄ ራዊ ይሄ ነው፣ ይሄ ከዚህ ነው፣ ይሄ ሰነዱ እንዲህ ነው ብሎ ቁጭ ብሎ ሲያስተምሩ ነው ማውቃቸው። በል እንደውም ከአዲሱ መመያዎች ውስጥ በላይነት የሚታወቁ እጃቸውን ይዞ ይሄን እዚህ ጋር እንዴት ትጽፋለህ፣ ይሄን ራዊ እንዴት እንደዚህ ብለ ትጠቅሳል፣ ይሄን እንደዚህ ያደርግ እንጂ ይሄ ይለላለሁ ብሎ ሲያስተምሩ ነው ማውቃቸው። ይሄን እነሱ ከዚህ በፊት በቻናላቸው ምስክርነት የሰጡበትም ቃል ጭምር ነው። ነገር ግን ሰው ሁሌ ተቃርኖ ካመጣ እሱን ማዋረድ ነው እንግዲህ የሚፈለገው። ወደ ማዋረድ ደረጃ ገቡ። አላኩል ያህል እኔ ብዙ ጊዜ ጀልሳ ሳደርግ በብዙ ነገራቸው ነው የምገረመው። በእውቀታቸው በሆነ በኩል ትገርማል፣ በባህሪያቸው ደግሞ ታች ወርዶ እንደ ህፃን ልጅ ሰውን ሲንከባከቡ። የኢትዮጵያ ሁጃጅ ለሀጅ ብሎ ይሄዳል። አኪም ቤት የጠፋበት አኪም ቤት በማድረስ መንገድ የጠፋበት መንገድ በማድረስ ገንዘብ ያጣ ገንዘብ በመስጠት

ያው ሰውን በርቀት ብዙም አታውቀውም። የሆነ ቦታ ደረሱና የሆነ ሀዲስ ሲመጣ በዚህ ሀዲስ ሼክ ሁሴን ምን ይላሉ ተብሎ ተጠየቁ። የሚጠይቁት የሚያስተምሩት ሼክ ናቸው። እንግዲህ ይህም ሼክ የሼክ ሙቅብል ደረሳ ናቸው። የሚያስተምሩት ያ ሼክ ስለዚህኛው ሀዲስ ደረጃ ማን መልስ ይስጥበታሉ? ሼክ ሁሴን። እኔ ቁጭ ብዬ ያየሁት ማለት ነው በል ሳውዲ ላይ ኡመል ቁራም ሌሎችም ዩኒቨርሲቲዎች ላይ ዶክትሬታቸውን ይዞ በየሀገሩ ለማስተማር የተበተኑ አህለ ሱናዎች የቸገራቸውን የሀዲስ ደረጃ ኢላሎችን ሸክ ሁሴን ጋር ደውሎ ነው ማብራራ የሚጠይቁት። ባለፈው ግን አንድ ከአዲሶቹ ሙመያዎች አዘጋጅቶ የሚሰጣቸው ሰው አለ ወይም ደሞ አዘጋጅቶ የሚሰጠው ሰው አለ ብሎ ሲለቅ ምን ያይል ነው የሰው ልጅ? ምን ያይል ብንረገም ነው ይህን ያህል ደረጃ መድረስ ቢያሱም ካን ያለውን ነው አያስቀምጥም። ሰው በል እያንዳንዱ አህለ ሱና አካባቢ ወይም ደሞ ሱና አካባቢ ላይ የሚንቀሳቀሱ ወጣቶች ዳዒዎች፣ ይህን አዲስ አውጣ ይህን አስገባ፣ ይሄ ሰይ ይደግፈኛል ብለህ ለመናጂ ያመጣው ላ ይሄ አይሆንም፣ ይሄማ ሀዲሱን እግት አለበት ይህን በፍጹም አታደርጉ ብሎ የሚመክሩ ትልቅ ሸይኽ ናቸው። ባለፈው ስልጤ ዞን ላይ ቅልጦ ፕሮግራም በነበረበት ሰዓት ዶክተር የሚለውን ነገር አሁን ለጊዜው እጄ ላይ አልደረሰም፣ አሁን አልቀበልም ብሎ መድረክ ላይ መልሶ ነበር። ነገር ግን አሁን የሰማ ነው፣ ዶክትሬታቸውን እንደተቀበሉ ከራሳቸው አለ የሚያስተምራቸው የዩኒቨርሲቲው ዶክተሮች ናቸው ለሼህ ሁሴን በድምጽ ዶክትሬታቸውን በዛሬዋ ሌሊት ብሎ ቀኑን ጠቅሶ በሚያምሩ ሁኔታ አላህ በረካ ያደርግላቸው ብሎ መርቆ ዶክተሮች ዶክትሬታቸውን መስክሮ ይሸኙዋቸው ይህም ዶክትሬት። በርቀት ትምህርት የመጣ አይደለም። ወይ አዲስ አበባ ላይ ቁጭ ብሎ ከሱዳን በአመት ሁለት ቀን ሶስት ቀን፣ ወይም ደግሞ ሶስት ወር ሁለት ወር ተምሮ የመጣ ዶክትሬት የት አይደለም። ሼክ ሁሴን ያያችኋቸው አላችሁ። ካርባዎች በላይ ናቸው እድሜያቸው፣ አልሐምዱሊላህ በዕድሜም ችኩል ናቸው። በሳለ አይደለም ልጅነት ስላለባቸው የሚባሉበት ደረጃ አይደለም። ለነቢዩ ወማውን ካን ተሰጥቶታል የተባለውን እድሜ ከግማሽ በላይ አገባዶት ወደ ከፍተኛው እየያዙ ነው በእድሜም አልሐምዱሊላህ ተለቅ ያሉ ናቸው። ይህም ሼኽ እንደኛ የተወሰነ ንግድ፣ የተወሰነ ዳዕዋ፣ የተወሰነ ቅራት፣ የተወሰነ ትምህርት ቤት በማለት ሳይሆን ከልጅነታቸው ጀምሮ ሀገር ውስጥም ማንሳት ያለባቸውን ዒልም አንስቶ የሀገራችን የድሮ ሙብተዲዎች ያውቋቸዋል። ሼክ ሁሴንን ዶክተር ያቀዋል በደንብ ሼክ ሁሴን እውቀታቸው ምን አይል ደረጃ ላይ ነበር የሚለውን ዶክተር ያቀ እነ መሐመድ አመዲ ና ሐሚድ ሙሳ እነ ኤልያስ እነ መሐመድ ሰዒድ እነ ካሚል ጀውሃር ሁሉም ያቋቸዋል። ሲሆሴን የት ነበሩ? የዛኔም የነበራቸው የእውቀት ደረጃ ይታወቃል ከሀገር ሳይወጡ። ከሀገር ከወጡ በኋላ ደግሞ አልሐምዱሊላህ መካ ላይ ሼክ ረቢን ጠዋት ማታ ከራሳቸው ጋር እየሰገዱ ከራሳቸው ጋር መኪና ውስጥ እየተመላለሱ ነው። አልሐምዱሊላ ክታባቸውን፣ የአቂዳም ክታብ ይሁን የምንም ክታብ ያነሱት ይታወቃል። ይሄ ማንም የሚመሰክረው ነው። ሌላኛው ደግሞ ትልቁ አሊም የታወቁት ሼክ መሐመድ አሊ አደም ላይ ነው። ትልቁን እውቀታቸውም የሚወሰዱት መሻይኮቻቸውም አህለ ሱናዎች ዘንድ በግልጽ የሚታወቁ ናቸው። እንኳን ሼክ ሁሴን ይቅርና የሼክ ሁሴን መሻይኮች በግልጽ ዓለም ላይ የሚታወቁ ናቸው። ለሱና ሲያገለግሉ የነበሩ በህይወት ያሉት እንግዲህ አላህ ከፍትና ጠብቆ ኸይራቸው ላይ ኸይራ አብዝቶ በሰላም ወደሚቀጥለው ሀገራቸው እንዲሸኛቸው ድዋ እናደርጋለን። በህይወትም የሌሉ ወደ አኼራ የሄዱ የሱና ዘብ የነበሩ አሊሞችን አላህ ቀብራቸውን ኑር እንዲያደርግላቸው እንጠይቃለን። እንግዲህ ይህ ሼክ ሁሴን ብዙ ክታቦችን ነው እያዘጋጁ ያሉት። ወደ አህካሞች ብንሄድ ያው ብሎ ግን እንዴት አድርጎ አብጠርጥሎ ሰይሁን ደይፉን ለይቶ የመጀመሪያውን ክፍል አዘጋጅቶ ለቆታሉ። ምናልባት ደርሷችሁ ሊሆን ይችላል። ይሄ በጣም ዕልም መስመር ላይ ወይም ደግሞ የዕልም ጎዳና ላይ ላለ ሰው ወሳኝ የሆነ ክታብ ነው። ትክክለኛ አህካሞችን በማይከብድ ሁኔታ ጠንካራ የሆኑና ግንዛቤ ያላቸውን አሊሞችን ሸርህያ እያመጡ በደንብ አድርገው አብጠርጥሮ አስቀምጦታሉ። ይሄ በጣም በአህካም ደረጃ እንዲቀራ የሚገፋፋበት የሆነ ክታብ ነው። በደንብ አዘጋጅቶ ለፍቶበት ደክሞበት አሉ ሼክ ሁሴን። ሌሎችም አገራችን ላይ በአሁኑ ጊዜ የተንሰራፋው የአክፍሮት ኃይል በነቢዩላ ዒሳ ስም ወይንም ደግሞ ቁርአናቹ ላይ ኢየሱስ ጌታ መሆኑን ይናገራል በሚል እነዚህ ጴንጤዎች ለሚያናፍሱት ማናፈሱን ካል በቂ የሆነ ክታብ ጽፎ አልহামዱሊላህ በየቦታው እየተቀራ ነው ክታቡ በቂዳም በመንሀጅም በሁሉም ዙሪያ ላይ አላህ ወፍቋቸው እያዘጋጁ ነው እኔ ሁሌ የምመኘው ደሞ መግሪብ ላይ ጀምሮት እስከ ፈጅር ድረስ አንድ ክታብ ማዘጋጀት ይችላሉ ወይ በቅርብ ያው ስለማቃቸው ነው ምንግሯቸው አላህ መጽሐፉን እንደዚህ ክታቡን ማዘጋጀቱን እንዳገራላቸው ትንሽ እውቀት ይዞ መድረክ ላይ ወጥቶ አቀነባብሮ ኡማውን ያልሆነ መስመር የሚያስይዙ ቦታዎች ላይ አላህ ተክቶልን ቢሆን ኖሮ እላለሁ። ሁሌ ሁሌ ልክ መጽሐፉ እንዲህ እንደገራላቸው፣ በዚሁ ልክ ደግሞ መድረክ ላይ ወጥቶ አላህ ፈሲ ያደርጓቸው እውቀታቸውን ቢያካፍሉን እላለሁ። አላህ እንዲያካፍሉን እንግዲህ ይወፍቃቸው። ምናልባት ዘንድሮ ያው ዶክትሬታቸውን ጨርሰዋሉ። ሀገራቸውን ገብቶ የሀገራቸውን ህዝብ ይጠቅማሉ ተስፋ አደርጋለሁ። በአላህ ያልታወቁ ሼክ ናቸው።

ይደግፍላቸው አላ ለካ እነሱ የሚናገሩት የውጭ አሊሞችም ይናገሩታል እንዴ ብሎ ህዝቡን አእምሮን ቆልፍ ያደርጉታል። እነሱ ብቻ አይደለም እዚህ የሚናገሩት ውጭ ያሉትም ለካ ይደግፉታል እንዴ የሚለውን ነገር እንዲ የእነሱ ነው ነስር የሚያደርጉት። አማ አህለ ሱናን አያስተዋውቁ። አህለ ሱናን የሚያስተዋውቀው አህለ ሱናን፣ ሙብተዲን የሚያስተዋውቀው ሙብተዲን እንጂ ይህ ሼክ ሼክ ሁሴን አላህ እልማቸውን ለመሰብሰብ እንዳገራላቸው የሀገራቸውንም ህዝብ እኔ ሌሌላ ሀገር ዜጋ መጥቀም ካለባቸው በላይ ጠቅመዋለሁ ብዬ ነው ማስቡ። ሳኡዲ ኢማምነት ላይ ያሉ መሻይኮች የማውቃቸው መሻይኮች አሉ። ሼክ ሁሴን ጋር መተው ይጠቀማሉ። እኔ በአይን ያየሁትን ነው ምነግራቸው፣ ወሬ አይደለም። መጥተው ቁጭ ብሎ ይጠቀሙባቸው። እንደነገርኳችሁ በስልክም በቴሌግራምም በምንም እየተጠየቁ የሌላ ሀገር ዜጋ ይጠቅማሉ። የሀገራቸውን ወጣት ክታብም እያዘጋጁ ያዘጋጁትን ክታብም እያስቀሩ ሌሎች ክታቦችም እያስቀሩ እንደው እንደ ጃሚያ ከፍቶም ጣሊበል ዒልምን ኢልምን ፈላጊ የሆኑ ደረሶችን በሁሉ ነገር የታጠቁ ሆኖ ቢይዙልን በጣም ደስ የሚል ነገር ነው። እና ሼክ ሁሴን አልሐምዱሊላ ዘንድሮ ወይም ደግሞ ያለፈው ዓመት የአመቱ መጨረሻ አካባቢ ዶክትሬታቸውን የሚማሩበት የነበረው ዩኒቨርሲቲ ያው በግልጽ ሰጥቷቸዋል። ምናልባት ያው አንዳንዴ እንደዚህ አይነት ነገሮችን ለመግለጽ ለምን አስፈለገ ከተባለ ከሱና ውጭ ያሉ ሰዎች ሱንዮችን ለመንቀፍ ሲፈልጉ ዕልሜላቸውም ለዕልማቸው እውቅና የለውም። እድሜያቸውም ትንሽ ነው፣ በሳልም አይደለውም፣ ችኩሎች ናቸው ብሎ ስለሚሉ ግልጽ ማድረግ ግድ ይላል። አንዳንዴ ምናልባት ራሳቸው ይሄን ነገር ላይወዱት ይችላሉ። አይወዱትም፣ ብዙ ጊዜ አይፈልጉም፣ እንደዚህ አይነት ተዝኪያዎችን አይፈልጉም። ግን የያዙት እውቀት ደግሞ ከህዝብ ጋር መተዋወቅ አለበት፣ ግድ ይላል። አንዳንዴ ማስተዋወቅ በራሱ ህዝቡን ወደኛ ፊቱን ከምናዞር ወይንም ደግሞ ፊቱን አዞሮ እኛን ከሚጠብቅ ትላልቅ አሊሞችን እንዲጠብቅና እንዲያውቅ እኛ ከእለታት አንድ ቀን ልንሸጋገር እንችላለን። ፍትና በስቷል በለ እንደው እኔ አማና ማስቀምጠው፣ እናንተም ፊት አማና ማስቀምጠው። ምናልባት ከዚህ በፊት ሱና ነው ብዬ የማስተምረው ነገር አላህ ይጠብቀኝና ያው ዱዋም አድርጉልኝ፣ ሱና ነው ብዬ የማስተምረው ነገር እንደ ቢዳ ሊቀየርብኝ ይችላል። ቢዳው ወደ ሱና ተቀይሮብኝ አህለ ሱናን መተቸት ልጀምር ይችላል። አይታወቅም። በእንዲህ አይነት በተንጋደደ አመለካከትና በወደቀ አካሄድ እኔን የሚደግፈኝ አላህ ዘንድ ሒሳብ ነው የማደርገው። የሚደግፈኝ የሚጽፍልኝ ረሰው ራሱ ካለ አላህ ዘንድ ሂሳብ አደርገዋለሁ። እኔ አልፈልግም፣ እንደዚህ አይነት በጥመት ላይ ግፋ በለው የሚል ነገር አልፈልግም። ያኔ እንዲህ ብለህ ነበር አሁን ምን ነካ? ባለህበት ቆም ድንህን፣ ሸመትካት ዱንያ ሸወደችህ ከሙብተዲው ጋር በመቀራረብህ ሸወደ፣ አደብ ልትይዝ ይገባሃል የሚል ጀግና ወንድም ነው የምፈልገው እንጂ አይበለው ችግር የለውም የሚል ሰው አልፈልግም። በባጢሌ ላይ ቀጥልበት የሚል ካል አላህ ዘንድ ሂሳብ ነው የማደርገው። በተቃራኒ እና እንዲህ አይነት ፈተናዎች አሁን ሁሉም ላይ ያስፈራል፣ ያስፈራል። ለምን እየተቀያየረ ነው የሚሄደው። ትናንት ለሱና ነብር የነበረ በሙብተዴዎች ላይ አንበሳ የነበረው ሰውዬ አሁን ለሙብተዴዎች ቃላቸውን የሚያስተጋባ የእነሱን ደረጃ የሚገልጽ ሆኖ ታገኘዋል። ምን ታደርጋል? ይ ይሄ አንደኛው ከጅህልና የሚመጣ ነው። አብዛኛው ጊዜ እንደ አገራችን አባባል የጃሂል ኢባዳ ተመልሶ ዕዳ ይባላል። ይሄ ሐቂቃ አለው ይሄ ሐቂቃ አለው። ይሄ እኮ ተረቱ ራሱ ተቀባይነት ያለው ተቀባይነት አለው። ጃይል እኮ ትንሽ ነው የሚገፋው፣ መግፋት አይችልም። ወንድ ፈረስና ሴት ፈረስ አብሮ ሲጋልቡ ሂጂ ይደርስብሻለሁ ይላታላል ወንዱ። ትንሽ ሄድ ብላ ትደክማለች፣ በቃ እሱ ቀስ እያለ ያልፋታል። ትናንሽ እልም የያዘ ሰው ሲጮ ጮቱ ያልቅበታላ፣ ፓወሩ አበቃ። በቃ ይቆማል ወይ ባለበት ይቆማል፣ አላህ ከረዳው ወይ ይሄዳል፣ ወይ ወደኋላ ይመለሳል። ማይቀር ነው።

መጠላት ያለበት ጅህልና ዕልምን ተሸክሞ የሚያጭበረብሩ ሰዎች አሉ። ዕልሙ እኮ አልገባቸውም እኮ ዕልሙ አልገባቸውም። እነሱ ጋር ንባቡና ማነብነቡ ነው ያለው። ፊቅህ የሚባለው ነገር የላቸው፣ ግንዛቤ ከአላህ የመጣውን ከነቢዩ ዐለይሂ ሰላቱ ወሰላም የመጣውን መልእክት እንዴት አድርጌ ረዳው፣ እንዴት ነው መረዳት ያለብኝ የሚለው ነገር የለም እነሱ ጋር ሁለትና ሶስት ክታብ የቀራው ሰውዬ

ረቢ ሽራሕ ሊ ሰድር የሚባለው ይሄ ነው። እንሽራሓ ሰድር አላህ የሰጠው ሰው ወለል ባለው መንገድ ነው የሚሄደው ሁሌ። ስለዚህ ጅህልና ያለበት ሰው ከለታት አንድ ቀን ልንሸራተት ይችላል። እንዳታም በል ጅህልና ኑሮበትም ሙብተዲዎች የሚያወግዙትም የሚያወዱሱትም ከሆነ ፍራ። ከአብ ብኑ ማሊክ የአንተ ጓድ ካላስጠጋ ወደኛ ጠጋበል የምትለዋን፣ አሀ፣ እቺ ሌላኛዋ ሙሲባ ነጫለ። እንደምታቋቸው እኳኖችን ፖለቲካ የሚችላቸው እንዴት አድርጎ ነው? አንተን መያዝ ያለባቸው ሰድበህ ነው የሚመልሱ ወይስ አወድሶ ነው ያቁታል። አንዳንድ ሰው ሰድበኸው ይወድሃል። ሰድበኸው እኮ ነው ሰው። ሰድበኸው ይወዳል። እንዴት ይወዳል ስትል፣ ይህ እንዴት ይጮሃል? ባክ ጩኸታም ድምፁ እንዴት አድርጎ ከፍ አድርጎ ነው የሚጮሁ። ባክ ከመቼም ቀርቶ ሁሉ ደሞ እንደዚህ ስለ ተውሂድ ምናምን ስለ አቂዳ ስለ መናጀት ጀምረው ይሄ ወጠጤ ይልሃል

እቺ ነገር ቀልባቸው ለትንሽ ነገር ጣለች። ሙብተዲ ሲያወድዝ ሲያወግዝን ፍራ አደጋ ነው። ሁለቱ ከአብ ብን ማሊክ እቺም ሌላኛው ሙሲባ ይቻለ ሙብተዲዎች በማወደስ ይሁን በማውገዝ ይሁን ገንዘብ በመስጠት ይሁን ሴት በመለገስ ይሁን መድረሳ በመክፈት ይሁን ለሐጅ በመክፈል ይሁን ረድ ያረከበት ኡስታዝዬ ብሎ ፊትን በማሸት ይሁን፣ ኢኽዋኖች ወላሂ እነዛ ነው የሚያደርጉት ኢኽዋኖች ረድ እያረከበት ስሙን ጠርተህ ረድ እያረከበት፣ ኡስታዝ፣ አላህ ይጠብቀህ፣ አንተ ባትኖሩ እኮ በዚህ በደቡብ በኩል ያለው ህዝብ ተፈረካክሶ ነበር ይላል። ይመጣል። ነው የእነሱ መነሀጃቸው ነው። ዘንድሮ ሀጅ ላይ እንደፈለጉ ዳዕዋን ሲያጨማልቁት ነበር። እንደፈለጉ መሐመድ ፈርጅ፣ እኔ የነበርኩበት ዱንካን ውስጥ ነበረና መቃሲዱል ሀጅ ብሎ ጀመረ። ጠቀሰ፣ ጠቀሰ፣ ጠቀሰ፣ ጠቀሰ፣ ጠቀሰና አራተኛው ተውሂድ አለ። ሚና ላይ ዱንካን ውስጥ አራተኛው ተውሂድ ደግሞ ልጆቹን ተልቂን ያደርጋቸዋል ያዙ፣ ጠይቃቸዋለሁ እያለ ተሳስቶ አለ እንዳለን ማለት ነው። አራተኛው ተውሂድ ለበይከ አላሁማ ለበይክ ለበይከ ላሸሪከ ለክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላሸሪከ ለክ። የምን ቃል ነው? የምን ቃል ነው? የተውሂድ አራተኛው አለ። አይ ይሄ ሰውዬ ያስተካክላታል ብዬ የጠበቅኩና በማግስቱ መጣው ትላንት ያልኩትን ቃል በቃል የሚያስቀምጥልኝ ብሎ ጠየቃቸው። ግሩፖቹ አሉ እጁን አወጣ አንደኛው አለ አለ አለ አለ አለ አለ አለ አለ እና አራተኛው ተውሂድ አለ አራተኛው አራተኛው ተውሂድ አለው። ከዛ አምስተኛው ወንድማማችነት አለው። እሺ ያው ኢኽዋኖች ያው የታወቀ ነው። ከዚህ ውጭ ሌላ አያመጡ የነሱ ተውሂድ የሱፍያ፣ የሁሉልያ፣ የቁጥብያ፣ የተብሊግያ የሱፍያ ተውሂድ እኮ ነው። የነሱ የታወቀ ነው። ከዛ በኋላ ጀመራት ጋር ድንጋይ የሚወረወርበት ጋር አላህ ከወፈቃችሁ ሂዳችሁ ታዩታላችሁ። ለቲቪ ሊቀረጽ ሲል ያደረገው ዳዋ ምን ቢሆን ጥሩ ነው? የመጀመሪያው የመጀመሪያው የመጀመሪያው የሐጅ አንኳር ነጥቡ ተውሂድ ነዋል የት ነው የሚለው? ጀመራት ማን ነው ያለው? እዛ ጀመራት ጋር የሚሰሙት ማን ናቸው? አረቦች ናቸው። ለእነሱ ጋር ምን ሆኗል? ቲቪ ሊቀረጽ ሲል የመጀመሪያው ተውሂድ ነው ይላል። እዚህስ አህባሽ አለ፣ ሱፊያ አለ፣ ተብሊግ አለ። እነዚህ ስላሉ ለነዚህ በሚመቹ ሁኔታ ያስቀመጥላቸውና ጀመራት ወጣና ደግሞ ለፎቶ የመጀመሪያው ተውሂድ ነው አለ። ወላ በዓይኔ ያየሁት ነው የምነግራቸው እንዲህ ነው የሚቀልዱበት። በዳው እንዲህ ጭምልቅልቅ አድርጎት ነው የሚቀልዱት። በዚህ ሰዓት ጃሂልን ለማንቃት ወላሂ ይከብዳል። ሀቂቃ ነው የምነግራችሁ። ጃሂልን እንዲህ አይነት ነገር ለመንገር አይረዳማ። በዚህ ጊዜ በዚህ ካፊሩ በዚህ ጴንጤው በዚህ መንግስት በዚህ የሆነ ነገር በዚህ የሆነ ነገር፣ እናንተ ሁሌ ስለ ፍርቃ ይላል። ከጃሂል ጋር ይከብዳል። ከባድ ነው። ተመልከቱ። እነ እምነት የሚያ ክታባቸውን ገብታችሁ ይስኪ ክታባቸውን እስኪ ግቡ እና ይሁት ታገኙታላችሁ። ልክ አረም ላይ ዘምዘምን ሲጠጡት እንደነበሩ የመንሃጅ ዕልም እንዴት እንደጠጡት ትረዳላችሁ። እነ ኢማሙ አሕመድ ጋር ግቡ፣ እነ አውዛይ ጋር ግቡ፣ ታገኙታላችሁ። እዛ አካባቢ ስትሄዱ በቃ ኢማሙ አሕመድ እኮ አንድ ሰው ይጾማል፣ ይሰግዳል፣ ኢዕቲካፍ ያደርጋል፣ የእሱ ነው የሚሻለው ወይስ በአለልቢዳ የሚናገር ሰው ነው የሚሻለው አላቸው። ሞኝ ይሄ ሰው ቢሰግድ ቢጾም ለማን ነው ጥቅሙ? ለማን ነው። ተመልከት፣ የዓሊም ንግግር እሺ። ኤከሌ በአላህ ላይ ያጋራል፣ ወደ ማጋራት ይጣራል። እገሬ ቢዳ ይሰራል፣ ወደ ቢዳዊ ይጣራል። እከዴ ወደዚህ ይጣራል። ማለት ለማን ነው? ለውማው ነው። ሀዛ አፍደል አሉት ነው ይወልጣው። ይሄ ከዓሊም ጋር ሲሆን ትግባባል ነው፣ ከዓሊም ጋር ሲሆን ትግባባል። አማ ከጃሂል ጋር ጭንቅላቱን ቢፅ አድርጎታሉ ቢዚ አድርጎታሉ። ይከብዳል ለመግባባት። ዋና ልትገባ ስትል ወንዝ አካባቢ የሚዘጋጁ መንሸራታቻዎች አሉ። በዛ ተንሸራተ ነበር ለዋና የምትገባው። ዋና ውስጥ ገባለ ተንሸራተ። አሁን ሰው ዲን ላይ እኮ ሲንሸራትት ከየቱ ጋር እንደ ተንሸራትት እኮ አታውቅም። በቃ በማግስቱ ቴሌግራም ላይ እርማት ብሎ ድብል ያደርግናል። መጀመሪያ የራስን አርመዋሽ የመጀመሪው። በነ ያሲን ኑሩ በነ አቡበክር በነ ዶክተር፣ በነ ምናምን በነ ምናምን የተናገርኩትን መጀመሪያ ተውበት አድርጌያለሁ። መጀመሪያ ከእርማቱ በፊት ተውበት። በቃ እስተግፍሩላ፣ እስተግፍሩላ፣ እስተግፍሩላ፣ ተውበት ከላስ። ከዛ በኋላ እርማት፣ ለሌላው ለተቃራኒው እርማት ይሰጣል። የዛኔ ይፈቀዳል፣ ችግር የለው። የዛኔ ጦር ሜዳው ላይ ያው ትገባለህ ማለት ነው እንጂ ዝም ብሎ እርማት አለን ዝም ብሎ እርማት የለም።

ማረም ትምህርት ቤት ላይ ዩኒቨርሲቲ ኮሌጅ ላይ ቤትህ ላይ ስራን ራሱ አርመ ደልተ መውጣት ይችላል። ይሄ የራሱ ጉዳይ ነው፣ መብትህ ዲን ላይ ግን አይቻልም፣ ከባድ ነው። ስለዚህ ጅህልናህን በደንብ መጠንቀቅ ያስፈልጋል። ከዚህ ሼህ ሁሴን ጋር ብትተዋወቁ ደስ ይለኛል። በቴሌግራምም ይሁን በምን በቻናላቸው ስልካቸውን ይዛችሁ ቅርአት በተለይ ደረሶች ደረሶች በብዛት እኛ ሀገር በፊት በፊት ሙመያዎች ወደ ዶክተር የሚጣሩበት አንደኛው ዶክተር ሸምሰዲን ስላለ ዶክተር ጄላን የፈለኩት የፈለግኩት እኔ ወደዛ የሚጣሩበት የነበረው ምንድን ነው? ስለ ሰነድ ሀገራችን ላይ እንደ እሳቸው የሚያስተምር የለም ብሎ ነበር። ሲጣሩ የነበሩት ሪጃሎችን አጠርጥሮ የሚናገሩት እሳቸው ነው። ይሄን ዒልም ደግሞ ሌላ ቦታ ስለማናገኘው ሂዱ ብሎ ነበር። ደረሶቹን አብዛኛውን ወስዶ ወስዶ የከተቷቸው አብዛኛው አብዛኛውን በዚህ ሲስተም ነው ያዝገቧቸው አሁን ይሄ እውቀቱ ያስፈልግ ነበር። አላህ ሰጥቶናል፣ ሼክ ሁሴን ጋር ይሄ እውቀት በደንብ ለዛውም በሱና ውሎማዎች ማተብ ተደርጎላቸው የመጡ ማለት ነው። ደስ የሚለው እሱ አንዳንዴ እኮ ሙብተዲ አስቀርቶ መርቆ ይሸኛል። ከባድ ነው። የሆነ ቀን ሙሲባው ይነካል። ይህ ሼክ ደግሞ አልሐምዱሊላ በሱና አሊሞች እጅ ታጭቶ ነው የመጡት። ስለዚህ ብትጠቀሙባቸው፣ ያው ትልቅ ለዕልማችን ለዳዕዋችን መስመር ይይዛል ድንበርም ላለማለፍ ላለማውረድም መስመር ያስይዛል።